በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰላም አለቃ፣ የሰላም አባት፣ የሁላችን ፈጣሪ፣ የሰራዊት ጌታ እግዚአብሔር ለዚህ ሰዓት ስላደረሰን ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ በሰይጣን ለምትፈተኑ ሁሉ የዛሬው መልእክት በቅዱሳን ኃይል የሰይጣንን መንፈስ እንዴት ድል እንደሚያደርግ እግዚአብሔር ለእኛ ያለውን ጸጋውን የምናይበት ትምህርት ነው። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ይጻፍላችሁ። የአባቶቻችን ነቢያት፣ የአባቶቻችን ሐዋርያት፣ የአባቶቻችንን ሊቃውንት ጉባኤ የባረከ የእኛንም ይባርክልን። ከሐዋርያቱ እግር ስር ሰይጣንን የቀጠቀጠ በመስቀሉ ጠርቆ ያስወገደው ያ የሚፈታተን ያጋንንትን ኃይል ፈጥኖ ከእግራችሁ በታች ይጣልላችሁ። እመቤታችን ቅድስተ ቅዱሳን ንጽህተ ንጹሐን ወላዲተ አምላክ ምልጃዋ አይለየን። የቅዱሳን በረከት ሁሉ በእኔም በባሪያው ላይ ይህን ድምፅ በምትሰሙት በእናንተ በሁላችሁ ላይ ለዘላለም አድሮ ይኖር። ባላችሁበት ስፍራ ሁሉ የአምላክ ሰላም ከእናንተ ጋር ይሁን። የቅዱስ ባስሌዎስን ታሪክ በተማርንበት ክፍል ትላንት በተላለፈው ትምህርት ላይ የንጉሱን ልጅ እንዴት አድርጎ በምትሃት እንዳሰራት አገልጋያቸው አገልጋዩዋ የነበረ እግዚአብሔርን ለዘላለም ክዶ ሰይጣንን አምልኮ ከሴይጣን ጋር ተገናኝቶ ስመክደቱን ለሰይጣን ሰጥቶ በጠንቋይ አማካኝነት እንዴት እንዳሰራት ባስሊዮስ ደግሞ እሱንም እንዴት ከዲያብሎስ ቁራኛነት ነፃ እንዳወጣው በአራት መቶ ምህላ በአርባ ቀን ሱባኤ ያየነው ነው። ዛሬም ከዚሁ በመቀጠል የምናየው ቅዱስ ጳውሎስ ብርሃነ ዓለም በረከቱ በሁላችንም ላይ ይደርና ወደ ሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ አስራ ስድስት የመጨረሻው ምዕራፍ ነው። ለሮሜ ሰዎች ቁጥር ሀያ ላይ እንዲህ የሚል ቃል ይነግረናል። የሰላምን ማምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ስለ ቃሉ እግዚአብሔር የተመሰገነ ይሁን። የሰላም አምላክ ሰይጣንን ከእግራችሁ በታች ይቀጠቅጠዋል። አሁን የሰይጣንን ኃይል የሚቀጠቅጥልን የሰላም አምላክ ነው። የተተበተብንበትን የሚፈታልን የሰላም አምላክ ነው። ለእኛ እንቆቅልሽ የሆነውን የሚተረጉመው የሰላም አምላክ ነው። በቅዱሳኑ ይተረጉመዋል። በነቢያቱ ይተረጉመዋል። ብልጣሶር ንስሐ አልገባም እንጂ በትንቢተ ዳንኤል ምዕራፍ አምስት ላይ የምናየው የታላቂቱ የባቢሎን ንጉሥ ናቡከደነጾር ከኢየሩሳሌም መቅደስ ማርኮ ያመጣውን ነዋየ ቅዱሳት ልጁ ብልጣሶር እንዴት እንደደፈረና ከሚስቶቹና ከቁባቶቹ ከመኳንንቶቹ ጋር በጽዋው ቅዱበት በጻሕሉ ፈትፍቱበት ብሎ እግዚአብሔርን ቢደፍር ያን ጊዜ አንዲት እጅ ወጣች፤ በተለሰነው ግድግዳ በመቅረዙ አንጻር ሦስት ቃላትን ጻፈች ይላል። የቃላቱ ጽሁፍ ብልጣሶር አላወቀውም፣ የከለዳውያን ጠንቋዎች አላወቁትም፣ የባቢሎን አስማተኞች አላወቁትም፣ ማንም አልተረዳውም። ያን ትርጉም የፈተተው ያን ትርጉም እነሆ ከነ ጽሁፉ ያመጣው የእግዚአብሔር ሰው ነቢዩ ዳንኤል ነበር። የነቢዩ የዳንኤል በረከት በእኔም በእናንተ ላይ ይደር። ንጉሥ ሆይ እነግረሃለሁ፣ ጽህፈቱ እንዲህ የሚል ነው። ማኔ ቴቄል ፋሬስ ይላል። እግዚአብሔር መዘነህ፣ ቀለህ፣ ተገኘህ፣ ስልጣንህንም ዙፋንህንም ለፋርስ ሰዎች አሳልፎ ሰጠዋለው። በዚያን ቀለሊት የሰላሳ አንድ ዓመቱ የባቢሎን ንጉሥ የናቡከደነጾር ልጅ ብልጣሶር ተቀሰፈ። ተወግቶም በጦር ሞተ። ስለዚህ ዛሬም የተቆለፈውን ምስጢር ሊፈታልን የሚችለው እግዚአብሔር ነው። የታሰረውን ሊፈታ የሚችለው እግዚአብሔር ነው። የተሰበረውን ሊጠግን የሚችል እግዚአብሔር ነው። እግዚአብሔር ከዘጋ ማንም አይከፍትም፣ እግዚአብሔር ከከፈተ ማንም አይዘጋም። በእናንተ ህይወት ውስጥ በቤተ ክርስቲያናችን ህልውና ውስጥ በሀገራችን ነገር ውስጥ ሁሉ እግዚአብሔር እጁን ከላከ እግዚአብሔር በአይነ ምረት ካየን እግዚአብሔር በቅዱሳን ጸሎት ከተለመነን እግዚአብሔር በዚህ ሱባኤ ፊቱን ወደ እኛ ከመለሰ የተዋሕዶ ጸሬ ሆኑ የሃይማኖት ጸሬ ሆኑ የአገራችንም ጸሬ ሆኑ ክፉ የሚያስቡ ተንኮል የሚያስቡ እነዚህ ሁሉ ኃይል አይኖራቸውም፣ ጉልበታቸው ይደክማል፣ እጃቸው ቀጤማ ይሆናል፣ አይናቸው ጨለማ ይሆናል። እግዚአብሔር በሚሰራባት ቀን ማንም መስራት አይችልምና፣ ይልቁንም ይህን ሁሉ የሚያደርገው የሚፈታተንን የሰይጣን ኃይል ከእግራችሁ በታች ፈጥኖ ይቀጠቅጠዋል ይላል ቅዱስ ጳውሎስ። ቀጥሎ ምንድን ያለው? የጌታችን የኢየሱስ ክርስቶስ ጸጋው ከእናንተ ጋር ይሁን ይላል። ያጣነው ጸጋውን ነው። ያጣነው ረድኤቱን ነው። ያጣነው በረከቱን ነው። ያጣነው ምሕረቱን ነው። ያጣነው ይቅርታውን ነው። እሱ ከተደረገልን ሁሉን እናልፈዋለን። ስናልፈውም በድል እናልፈዋለን። ቀይ ባህርን በድል እናልፈዋለን። የሞትን ወጥመድ በድል እናልፈዋለን። የፍልስጤምን ኃይል በድል እናልፈዋለን። የአማሌቅን ውጊያ በድል እናልፈዋለን። የአሞራውያንን ዛቻ በድል እናልፈዋለን። የኢያቡሳውያንን እንሆ ዛቻና ማስፈራሪያ እናልፈዋለን። የሰላም አምላክ እግዚአብሔር ከእግራችሁ በታች ሰይጣንን ይቀጠቅጠዋል። ስለዚህ የባስሊዮስን ነገር ስናይ ያችን ሴት ተተብትባ የነበረችውን እሷን ነፃ ያወጣው ራሱን ለሰይጣን የሸጠውን ሳይቀር እንዴት እንደፈወሰው ተመልክተናል። ስለዚህ ዛሬም የምናየው እግዚአብሔር ሁሉን በቅዱሳኑ እንደሚተረጉመው አንድ ነገር ልብ በሉ። በኦሪት ዘፍጥረት ምዕራፍ ሃያ ቁጥር ሰባት በኃጢአታችንም ሆነ ያለ ኃጢአታችን በሚመጣብን መቅሰፍት እግዚአብሔር እንዲሰውረን ገጸ ምሕረቱን ወደ እኛ እንዲመልስ ሁልጊዜ እኛ ወደ እሱ አይኖቻችንን ልናነሳ ይገባናል። ምን ሆነ? አብርሃም ወደ አዜ ምድር በሄደ ጊዜ በቃዴስና በሱር መካከል ተቀምጦ ጌራራ በተባለችው አገር በእንግድነት ተቀመጠ። የጌራራ ንጉሥ በዛ ሰዓት አቢሜሌክ ነው። አብርሃም በጌራራ በተቀመጠ ጊዜ የጌራራ ሰዎች ክፎች ናቸው ብሎ አስቦ ሳራ እጅግ መልከ መልካም ነችና ደግሞ ስለ እሷ ብለው እንዳይገሉኝ ብሎ እህቴናት እያለ ሲያወራ፣ ይህን የሰማው የጌራራ ንጉሥ አቢሜሌክ ላከና ሳራን ወሰዳት። በዛን ቀን ሌሊት ግን እግዚአብሔር ወደ አቢሜሌክ መጣ፣ በመቅሰፍት ተመታ። እንዲህም አለው፣ ስለ ወሰድሃት ሴት ምውት ነህ ሞተሃል፣ እርሷ ባለባል ናትና አለው። አቤሜሌክ ግን ወደ እሷ አልቀረበም። እግዚአብሔር ግን ገና አስቀድሞ ጋረዳት። አንዳንድ ጊዜ እግዚአብሔር ይጋርዳል። መቅሰፍቱ ከመምጣቱ በእናንተ ላይ አንዳች ከመሆኑ አስቀድሞ እግዚአብሔር ይጋርዳል። ስለዚህ አቤሜሌክን ያነሳሳው ሰይጣን ሳራን ወስዶ እሱ እንዳሻው ለማድረግ ሲያስብ እግዚአብሔር መጣና በመሃል ገባ። ስለዚህ አንተ ምውት ነህ አለው። መቅሰፍትም መጥቶ ሰውነቱን መታው። ከዛ በኋላ እግዚአብሔር አምላክ ለአቤሜሌክ የነገረው ሂድና አብርሃምን አናግረው ሚስቱንም መልስ። ትነካት ዘንድ አልተውኩሁም፣ እኔ ደግሞ በፊቴ ኃጢአት እንዳትሰራ ከለከልኩህ። ይህን በልብህ ቅንነት እንዳደረግህ እኔ ያውቃለሁ አለው በህልሙ ምክንያቱም አቤሜሌክ እህት ነኝ በይስላላት እህት ነኝ ብላ እሱም እህቴናት ብሎ አብርሃም ነበረ የዛን ጊዜ ግን እግዚአብሔር ቅዱሳኑን ይጠብቃልና በረዴትም ይጠብቃልና ሳራን ጠብቋታል ከዛ በኋላ የእግዚአብሔር ቃል በቁጥር ሰባት ዘፍጥረት ሃያ እንደምናየው ነቢይ ነውና ስላንተ ይጸለያል ትድናለህም ባትመልሳት ግን ትሞታለህ፣ አለው ነቢይ ነውና ስለአንተም ይጸልያል። አብርሃም ዘፍጥረት አስራ ሁለት ስታዩ አብርሃም አንተን የሚባርኩ ይባረካሉ፣ አንተን የሚረግሙ ግን ይረገማሉ ይለዋል። አንተን የሚመርቁ ይመረቃሉ፣ አንተን በክፉ የሚያነሱ ግን በክፉ ይጠፋሉ ይለዋል። ዛሬም ይሄ ቃል የጸና ነው። እናንተን በክፉ የሚያስባችሁ በክፉ ይጠፋል። የሚረግማችሁ ይረገማል። የሚመርቃችሁ ይመረቃል። መቼ እንደ አብርሃም ስትጸኑ እንደ ሳራም በእምነት ስትበረቱ ነው። የሰይጣንም መንፈስ ሰብሮ የጣለለት ባትሊዮስ ዘቂሳርያ ያን ሰው እኮ አርባ ቀን ሙሉ ሱባኤ ይዞ ከቀን ወደ ቀን ከቀን ወደ ቀን እንዴት እያጋጠመው እንደሆነ መጀመሪያ ደብዳቤውን እያሳዩ ሲቀጠቅጡት ሰውየውን ጽፏል። ሴጣን አምላኬ ነው ብሏል። እሱን እያሳዩ አምላኬ ብለህን አሁን ልትተወን ነው ብለው የመጀመሪያውን ሱባኤ ሲጀምር እኮ ይቀጠቅጡታል። ከዛ በኋላ ሊወጡ ሲሉ በግንብ ሲንጠላጠሉ ያል። ከዛ በኋላ ሲርቆ ያል። በአካል ማየት ቀረ፣ ድምፅ ብቻቸውን ይሰማ ጀመረ። ከዛ በኋላ ይጠይቀዋል ባስ ሊወስ ድምፃቸውም ዛሬ የለ ይለዋል። ጭር ብለው ጭራሽ ጠፍተዋል አለው። በአርባኛው ቀን ላይ ምን አለው አንተ ታግለህ ባትሌዎስ ስትጥለውና ስታብር ነው አየሁ አለ ባትሌዎስ ነበር ሰይጣኑ ረግጦ ያጠፋለት እናንተንም የሚፈታተን የሰይጣን ኃይልን ያጥፋላችሁ ቅዱሳን የሚረዱን በዚህ ነው ቅዱሳን ከእኛ ጋር የሚሆኑት በዚህ ነው ነቢይ ነውና ስላንተ ይጸልያል ተመልከቱ ነቢይ ነውና ስላንተ ይጸልያል የእግዚአብሔር ቃል ምንድን ነው የሚለን በመዝሙር 33 ላይ ቁጥር አስራ አምስት ላይ ልበ አምላክ ዳዊት በረከቱ ይደርብንና የእግዚአብሔር አይኖች አለ የእግዚአብሔር አይኖች ወደ ጻድቃን ናቸው የእግዚአብሔር አይኖች ወደ ጻድቃን ናቸው ጆሮዎቹስ ጆሮዎቹም ወደ ጩኸታቸው ናቸው አይኖቹ ጻድቃን ና ያሉ የእግዚአብሔር ጆሮዎቹ የእነሱን ልመና ይሰማል። ስለዚህ ዛሬ እናንተ በሱባኤ ስትማጸኑት በእመቤታችን ይባርካችኋል። እንደ ዶኪማስ ጓዳ ይሞላችኋል። እንደ በላኤ ሰብ ይምራችኋል። አብርሃምን ለበረከቱ እንዳለው ለበረከት ይሆንላችኋል። በባስሌዎስ ጸሎት ይጠብቃችኋል። በቅዱሳን ምልጃ ይጋርዳችኋል። የሚፈታተነውን የሰይጣን ኃይል ሁሉ ከእግራችሁ በታች ይጥልላችኋል። አይኖቹ የእግዚአብሔር ወደ ጻድቃን ከሆኑ፣ ጆሮዎቹ ወደ እነሱ ከሆኑ፣ ጩኸታቸውን ከሰማ እኔና እናንተ ስለ ባስልዮስ ብለ ስለ አብርሃም ብለ ስለ ይስሐቅ ስለ ያዕቆብ ብለ ስለ ነቢያት ስለ ሐዋርያት ብለ ስለ ጻድቃን ስለ ሰማይታት ብለ ስለ ደጋግ አባቶች እናቶች ብለህ፣ ይልቁንም ደግሞ ስምሽን ለጠራ ዝክርሽን ላዘከረ መቅደስሽ ሄዶ ለተሳለመ ምረትን አደርግለታለሁ ብሎ ቃል ኪዳን በገባላት በእናቱ በሁላችን እናት በንጽህተ ንጽሖን በቅድስት ድንግል ማርያም ምልጃ እንዴት የሰይጣንን ኃይል ከእግራችን በታች እንደሚጥለወቁ በዚህ ሱባኤ ውስጥ የሰይጣን ቀንበር ከእግራችን በታች ይሰበራል። ልቡናችንን ከሱ ጋር አድርገን ከጸለይን የሚፈታተነን የሰይጣን ኃይል በግል ሊወታችሁ ሊሆን ይችላል በትዳር ህይወታችሁ ሊሆን ይችላል። በቤተሰብ ህይወታችሁ ሊሆን ይችላል። በስራ ቦታችሁ ሊሆን ይችላል። በመግባታችሁ ሊሆን ይችላል። በመውጣታችሁ ሊሆን ይችላል። በመቀመጣችሁ ሊሆን ይችላል። በመነሳታችሁ ሊሆን ይችላል። በምንም አይነት መንገድ በአገራችን ሊሆን ይችላል። በቤተ ክርስቲያናችን ሊሆን ይችላል። በዚህ ሱባኤ ውስጥ ብቻ ድንግል ማርያምን ብንማጸንና ቅዱሳኑን ብንማጸን የሁሉ አምላክ ኢየሱስ ክርስቶስ የሰላም አምላክ ብሎታል። ሰላም ነው። ከእግራችሁ በታች የአጋንንትን ኃይል ይቀጠቅጣል ይላል። ስለዚህ የአይኖቹ የእግዚአብሔር ወደ ቅዱሳን ወደ ጻድቃን ጆሮዎቹ ደግሞ ወደ ልመናቸው ነው። ነቢይ ነውና ስለ አንተ ይጸልያል። ስለዚህ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ብሎ ቅዱስ ጳውሎስ አብረውት የሚሰሩትን እነ ጢሞቴዎስን ዘመዶቼ ብሎ ከእሱ ጋር ያሉትን እነ ሉቂዮስና ኢያሶን ሱሲ ጴጥሮስም ሰላምታ ያቀርቡላችኋል፣ እያለ በኢየሱስ ክርስቶስ ሰላምታ ሁሉንም ሰላም ይላቸዋል። የነጋዮስን ሰላምታ ያቀርባል። ከዛ ቀጥሎ ደግሞ ከእሱ ጋር ያሉት ሌሎችንም መጋቤ የነበረው ኤርስጦስ ወንድማችንም፣ ብሎ የሚጠራው ቋስጥሮስ እነዚህ ሁሉ ሰላምታ ያቀርቡላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አሜን ይላል። እኔም ባሪያው ሰላም እላችኋለሁ የእናንተም ጸሎት ከኔ ጋር ይሁን። እግዚአብሔር አምላካችን የሚፈታተን የሰይጣን ኃይልን ከእግራችን በታች ይጣልልን። በሕይወት ዘመናችሁ ሁሉ የሚፈታተናችሁን ኃይል ይጣል። በተለያየ መንገድ የተያያዛችሁ፣ በኃጢአት አሽክላ ለተያያዛችሁ፣ በዲያብሎስ ሰንሰለት ለታሰራችሁ፣ በሟርተኞች፣ በስርማሾች፣ በቅጠል በጣሾች፣ ጽሑፍ በሚጽፉ በከንቱ ሰዎች ሕይወታችሁ የተበላሸውን ሁሉ የሚያድናችሁ እግዚአብሔር ነው። የሚፈውሳችሁ እግዚአብሔር ነው። ከእስራት የሚፈታችሁ እግዚአብሔር ነው። ትላንትም እንዳልኳችሁ ባስሊዮስ ያንን የተተበተበ በዘመኑ ሁሉ የነበረውን የሴጣን ወጥመድ ሰብሮ እንደጣልለት የእናንተን የሚጣል። ትምህርቱን ያልሰማችሁ ካላችሁ ትላንት የተሰጠነው ነው። ተመለሱና ግቡ፣ ለሌሎችም ሰዎች ትምህርቱን አዳርሱ። አዎ፣ ድንግል ማርያም ከእናንተ ጋር ትሁን፣ የቅዱሳን በረከትም ይባርካችሁ። ሱባኤውን በሰላም አስፈጽሞ የሰላም የትንሣኤ በዓሏን የእመቤታችንን ያሳየን አውሷ ተነስታለች። አድርጋለች አርጋለች ያለችው በመንግስተ ሰማያት ነው። የእያንዳንዳችሁን ትንሳኤ ህይወታችሁን ያሳምርላችሁ። የሞተ ነገር ካለ ይነሳላችሁ። በቃው የተባለ ነገር ካለ ያለምልምላችሁ። ባዶ የሆነ ነገር ካለ ይሙላላችሁ። የጠመመ ካለ ያቃናላችሁ። የመረረ ካለ ያጣፍጥላችሁ። እጁን ሲልክ ሁለቱ አሳ አምስቱ እንጀራ ይባረካል። በቤታችሁ በረከትን ያጣችሁ ሰይጣን ወጥመዱን አድርጎ ያሰነካከለባችሁን ሁሉ ሰላም አምላክ ክርስቶስ ሲገባ ሁሉ ይርቃል። ዘኬዎስ ቤት ቢገባ ያ ሰይጣን ፈጥኖ እንደሸሸ ዘኪዎስም በኢየሱስ ክርስቶስ ፊት ንስሐውን እንደሰጠ ለድሆች ሁሉ አካፍላለሁ እንዳለ፣ ዛሬ ለዚህ ቤት መዳን ሆኖለታል እንዳለ፣ የሁሉ አምላክ መዳን ያለም ኢየሱስ ክርስቶስ የአብርሃም ልጅ ነውና መዳን ሆኖለታል እንዳለ፣ እናንተም የአብርሃም ልጆች ናችሁ፣ እናንተ የሳራ ልጆች ናችሁ፣ እናንተ የቅዱሳን ልጆች ናችሁ። ስለዚህ እግዚአብሔር በቤታችሁ መዳንን ያደርግላችሁ፣ የሀገራችንን ትንሣኤዋን ያሳየን። ዛሬ ድረስ የምነግራችሁ አንድ ነገር አለ፣ ለሀገራችንም ሆነ ለኦርቶዶክስ ቤተክርስቲያናችን፣ እግዚአብሔር ብቻ ነው መፍትሄው። የፖለቲካ አመራር፣ የፖለቲካ አሰራር፣ የዓለም ፍልስፍና፣ የዓለም ጥበብ ከንቱ ነው። እግዚአብሔር በፈረስ ጭን አይመካም፣ አጥብቆ በሚዝም ጉልበተኛ አይመካም። የሚመካ በእግዚአብሔር ይመካ። ተስፋችን እግዚአብሔር ነው። ሰይጣን ያሰረውን የሚፈታልን እግዚአብሔር ነው። ሰይጣን የቀበረውን ልክ በዮርዳኖስ እንደቀበረው አዳምና ሔዋን የዲያብሎስ ባሪያ ናቸው ብሎ ለዘላለም ብሎ በሲኦልና በዮርዳኖስ የቀበረውን በዮርዳኖስ በጥምቀቱ በሲኦል ያለውን በስቅለቱ በሰውነቱ ተረግጦ በመለኮቱ አቅልጦ እንዳጠፋው ዛሬም በእኔና በእናንተ ላይ ያለውን የዲያብሎስን ሀሳብ ከንቱ የሚያደርግልን የሚያትንልን የሚያጠፋልን ስሙ እግዚአብሔር ነው። በቅዱሳኑ የሚሰራልን እሱ ነው። በድንግል ማርያም የሚሰራው እሱ ነው። በባስልዮስ የሚሰራው እሱ ነው። በጻድቃን የሚሰራው እሱ ነው። አሁንም የኢትዮጵያን ትንሳኤዋን ከፍ አድርጎ ያሳየን፣ ቤተ ክርስቲያናችንን ይጠብቅልን። በዚህ የሱባኤ ሰዓት ስንማጸነው መድኃኔዓለም ከእኛ ጋር ይሁን። የአባ ኤፍሬም ሶሪያዊ፣ የአይቆብ ዘንጽፊን፣ የባስሊዮስ ዘቂሳርያ፣ የአባ ህርያቆስ፣ የአባ ስምዖን ዘአምድ፣ የአባ ጊዮርጊስ ኢትዮጵያዊ፣ የቅዱስ ያሬድ ኢትዮጵያዊ የእነዚህ ሁሉ ጸሎት በእናንተ ላይ ለዘላለም ይደር። የሰላም አምላክ የሴይጣንን ኃይል ከእግራችሁ በታች ይጣልላችሁ። እኛም እሱን አምልከን በመብርሃን ተማጽነ ነው። በቅዱሳኑ ተማጽነ ነው። እሱ ፊቱን ገጸ ምሕረቱን ወደ እኛ እንዲመልስልን የአምላክ ፍቃድ ይሁንልን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ለትንሣኤዋ ለእርገቷ ለፍልሰቷ በሰላም ያድርሰን። የሰላም አምላክ ሰላሙን ያድላችሁ። የሰማችሁትን እንደ ሁሌውም ለሌላው አካፍሉ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰይጣን የሸመቀውን መንፈስ ቅዱስ የሚያውቀውን ክፉ አሰራር ኃጢአትና በደላችሁን ሁሉ ይቅር ይበላችሁ፣ ይቅር ይበለን። አሜን። ክብርም ምስጋናም ለሥላሴ ይሁን፣ አሜን።